ሰላም የእግዚአብሔር ቤተሰቦች፣ እንደምናላችሁ። የግዕዝ ዕውቀታችንን እና በተለይ ደግሞ የግዕዝ የንባብ ችሎታችንን ከፍ የሚያደርጉልን አርባዕቱ ወንጌላት ወይም ደግሞ አራቱ ወንጌላውያንን ከዚህ በፊት የዮሐንስ ወንጌልን እንዲሁም የዮሐንስ ራእይን በንባብ ከጽሑፍ ጋር አቅርበናል። ይህም የግዕዝ የንባብ ችሎታችንን እንዲሁም ደግሞ እውቀታችንን ከፍ ያደርገዋል ማለት ነው። እንዲሁም ጊዜ ካገኘን ትልቅ ጸሎት ናቸው ማለት ነው። በገዳም ውስጥ አራቱን ወንጌላውያን አባቶቻችን በአት ዘግተው የሚኖሩ ይጸለያቸዋል። እናም ጊዜ ካገኘን ብንጸለያቸውም መልካም ነው በጎ ነው። ግን በቤተ ክርስቲያናችን የዘወትር ሁሌ የምንጸለያቸው ጸሎቶች ዳዊት፣ ውዳሴ ማርያም አሉ በእርግጥ ጊዜ ካገኘን ብንጸልያቸው መልካም ነው ማለት ነው። አሁን ደግሞ የማቴዎስ ወንጌልን በግእዝ እናቀርባለን ከጽሑፍ ጋር ማለት ነው። በግእዝ ንባቡን በንባብ ቤት አንድ የንባብ ተማሪ አራቱን ወንጌላውያን ዘልቆ ገድል ገድላትን ብዙ ገድላትን አንብቦ ነው የሚወጣው የንባብ ችሎታው ከፍ እንዲል ማለት ነው። እኛም ይህንን አሁን ማቴዎስን ስንጨርስም። ማርቆስን ሉቃስን እያለ እንቀጥላለን ማለት ነው። ይህንንም የምናደርገው መደበኛውን የግእዝ ትምህርት እየተማርን ጎን ለጎን ነው ማለት ነው እንጂ ይህንን ንባቡን ብቻ አናደርግም። የግእዝ ትምህርት መደበኛውን የግእዝ ትምህርት ቪዲዮ ጎን ለጎን እየለቀቅ እየተማማርን እንቀጥላለን ማለት ነው። በዚህ ቻናል የግእዝ ትምህርትን እና የቤተ ክርስቲያናችንን መንፈሳዊ ትምህርት ያገኙበታል። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ለሌላው እንዲደርስ ሼር አድርጎ፣ ያላችሁን ሐሳብ አስተያየት በኮሜንት ልትገልጹልኝ ትችላላችሁ። እንዲሁም ሌሎች የሶሻል ሚዲያ ሊንኮች አሉ። እነሱን በመጠቀም ልትልኩልኝ፣ ልታሳወቁኝ ትችላላችሁ። ሰላም፣ እግዚአብሔር አይለየን። ቸር ቆዩ።